ቲክቶክ አዋርዱ ላይ ማለት ነው። የተፈጠሩ ነገሮች ያው እንደ ይሄ እንትን የእምነቱን ነገር ትተን ማለት የእምነቱን ሳናነሳ ስለሌላው ነገር ካወራን እንግዲህ የተሸለሙ ድል የቀናቸው ሰውም የመረጣቸው ምናምን እንኳን መረጣቸው እንኳን ደስ አላቸው የህዝቡ ምርጫ ስለሆኑ ነው እዛ የደረሱት እያስባለው እንኳን ደስ አላችሁ ነው። ቀጥሎ ግን እምነት ተኮር ነገሮች ተነስተው ነበር፣ እና እዛ ላይ ማጥራት ያለብን ነገር እንዳለ ይሰማኛል። ማጥራት ያለብን ነገሮች አሉ። ለምሳሌ ብዙዎች ተነስተው ልክ ሽልማት የተሸለሙ ማለት ነው ተነስተው የፈጠራቸውን አምላክ አመስግነዋል። ሙስሊሞቹም፣ ክርስቲያኖቹም፣ ፕሮቴስታንቶቹም ተሸላሚ ናቸው። ሰው ለዛ ክብር ያበቃኸኝ ብለው አምላካቸውን ማመስገናቸው የሚጠበቅ ማንም ያደርገዋል። ችግሩ አሁን ምንድን ነው? የሆነች ማትወደድ ፓርት አለች። ምንድነች እሷ? ኦርቶዶክሶች ማርያም ለምን ይላሉ የሚል ማለት ለምን ይህን አልክ ካላችሁኝ ለምሳሌ አንድ ሰው ይነሳና ለዛ እንትን እንዲበቃ ያደረጉትን ለዛ ነገር እንዲበቃ ያደረጉትን አካላት እዛ ጋር ወንድሞች ጓደኞች ያሉ አመሰግናለሁ ምናምን ሲሉ ነበረ። እንዴት ጓደኞቹን ያመሰግናል ብሎ ማንም አልጠየቀ ለምን ጓደኞች ያልክ ያለው የተባለ አለ የለም ብዙዎቹ ተነስተው እነዛ ብለዋል ግን ማርያም ስላለ ተቃወሙት ማለት ነው ሶ ማርያም ማለት አንዳንዶች ዘንድ የማይፈለግ ነው ማለት ነው። ማለት ማርያም ተብሎ መጠራት ማለት ማርያምን መጥራታችን ለአንዳንዶች ይደብራቸዋል። ግልጽ ነው፣ ግልጽ ነው። እኛስ የምንጠራው ከምን አንጻር ነው ከተባለ እኛ ግልጽ ነው፣ ትምህርታችንም ይታወቃል። ምልጃዋን ረዳትነቷን ለማመልከት አምላክ ነች ለማለት አይደለም፣ አይደለም። ማንም እንደዛ አላለም። ረዳትነቷን ለማመልከት ምድር ላይ ያለ ጓደኛ የረዳኝ ብዬ ካልኩኝ እንዴት ድንግል ማርያም ረዳችኝ ማለት ላፍር እችላለሁ? ሰው፣ ኦርቶዶክሳውያን አናፍረም፣ እንደዚህ እንላለን። ቀጥሎ በፕሮቴስታንቱ ዘንድ ኢየሱስ ከለር ነው ሰውዬ ምን ሆነ? ከለሩ ምን ይደብራል? ደብሯችሁ ነው ከለሩ እ ይሁን እንደዚህ። ቶ ሲጀምር አንተ ሀሳቤን ለማስጠፋት ነው። በቃ ይሄ ይሁን አሪፍ ነው ይመስለኛል። እና እህታችን ፕሮቴስታንቷ ማለት ነው ተሸላሚ አይደለችም። አሁን የብዙዎቹ ሀሳብ እንዴት ብሎ የጠየቁት ማለት ነው፣ ሀሳባቸው ምንድን ነው ሸላሚ እንጂ ተሸላሚ አይደለችም። የመስበክም ምንም የማለት እንትን ማለት በሸላሚ ዘንድ ወይም የተመረጡትን የሚጠሩ እንዲህ ሲያደርጉ አልተለመደም። እሷ ባገኛችው አጋጣሚ የራሷን እምነት እንትን ለማለት ትሞክራለች። ስለዚህ ተሸላሚ ስላልሆነች እንዲህ ማለትም አይጠበቅባትም የሚል ሀሳብ ነው። ኢየሱስ ለምን አለች? አይደለም አይደለም፣ እንደዛ ቢሆን ልንቃወም እንደውም ከሷ በላይ ከሷ በላይ በላይ ነው ያልኳችሁ። ብሩክ ብሩክ ኒውስ ቆንጆ አልጎ ሲገልጽ ነበር አደለም። ኢየሱስ ክርስቶስን ስለኛ የሞተልን እያለ ብዙ ነገሮች አንስቶ ብቻ እሱን ገልጿል። ኢየሱስ ማለት ተዋል ከሆነ የተቃወሙት ብሩክም ሲል መቃወም ነበረባቸው። ኢየሱስ ማለት አይደለም ማለት ነው። አንዳንዱ እኔ ትላልቆች ናቸው ማለት ፕሮቴስታንቱ ዘንድ ትልቅ ተብሎ የሚታሰቡ ሰዎች ሳይቀሩ በየፌስቡኩ ሲጽፉ በጣም ነው የገረመኝ። ይኸው ኢየሱስ ማለት እንደዚህ ያደርጋል ምናም ምናምን። ቲክቶከሮቹን ተዋቸው። አንዳንድ እንዳልክ አይነት እኔ በጣም በጣም በጣም ነው የሚገርመኝ። ለማንኛውም የሆነ ውርርድ ያለብኝ ሰው ቢኖር እሱ ነው እና ኢየሱስ ማለት ሰው እንዴት ማገናዘብ ያቅተዋል? ብሩክም እኮ ኢየሱስ ነው ያለው። ሌሎችም እኮ ብለዋል። ተለይተው ለምን እሷን ተቃወሟት ከተባለ የተቃወሙት ሐሳቦች፣ የተቃወሙበት መንፈሱ ምንድነው፣ እንደነገርኳችሁ ተሸላሚ አይደለችም፣ እንዲህ አልተለመደም ከሚል አንጻር ነው እንጂ ኢየሱስ ማለት አስከፍቶን ምናምን ቢሆን ከቤታችን አስቀድሞ ብሩክን በተቃወሙ ነው ነበረ ሊያስከፋ ኢየሱስ የሚለው ስም ያስደስተናል እንጂ አያስከፋልም። ፕላስ ደግሞ ሌላ ቤተ እምነት ነን እኛ፣ እነሱ ሌላ ቤተ እምነት ናቸው እና ጎበዝ በርች እንድንላትም ያን ያህል መጠበቅ አይጠበቅባችሁም። በጣም ግልጽ እኮ ነው። ይህን ተነስቶ ኢየሱስ ስላለ አሚልን እንድንል እንዳጠብቁ የእሷን ኢየሱስ እኔ ያላቀውም። ስለዚህ ልቃወምም ይችላሉ። አጨብጭቡልኝ አይባልም። አይባልም ማለት የሆነ እነንተና እሰይበሉኝ ብላችሁ ካልሆነ የተነሳችሁት የሆነ እንደዚ አይነት ስሜት ለምን እንደሚፈጥርባችሁ አልገባኝም። ዞሮ ዞሮ ግን ኢየሱስ የሚለው ስም ለተቃውሞ አልቀረበም ማለት ነው። ማለት የተቃወሙ ኢየሱስ የሚለውን ስም እስከሰማውትና እስከተረዳው ድረስ፣ አይ ኢየሱስ የሚለው ስም ላይ ነው ችግር ያለ ካለ ግን ሜንሽን አልኩኝ፣ መስማት ፈልጋለሁ። ከዛ እኔ ራሱ እቃወመዋለሁ ያንን አካል በግሌ ማለት ነው። ማንም ኢየሱስ የሚለውን ስም መቃወም አይችልም። ማን እስከጠራው ድረስ ግን እንደ ክርስቲያን ሆነ ስናስብ ክርስቲያን ክርስቲያን እስከጠራው ድረስ አይለም እንዲያልክ ካልከኝ ኢየሱስ መልአክ ነው የሚሉ ፍጡር ነው የሚሉ ጆባዎችም ይጠሩታል? ኢየሱስ ነብይ ብቻ ነው የሚሉትም ይጠሩታል ሙስሊሞቹ ማለት ነው ስለዚህ ክርስቲያን ሲጠራው ሐዋርያቱ እንደሰበኩት አድርጎ ስለሚጠራው አሜን ላለው ማለት ነው እና ያን ያህል የነፍስ ግቢ የነፍስ ውጭ ጉዳይ አይደለም። ስንት የሚያሳስብ ነገር እያለ ይህን አጀንዳ አድርጎ መፋለም ያስፈልጋል ብዬ አላስብም። ከኛ ሳይድ ያለውን ግን ማጥራት ካስፈለገ ኢየሱስ የሚለው ስም ሊያስከፋን አይችልም ማለት ነው። እኔ በጣም በአንድ ሳይድ ደግሞ ጎበዝ ነች የምልበት እንትን አለ የኔ። እሺ ጎበዝ እላለሁ እንደምን ካላችሁኝ፣ በግሌ ማለት የእኛን ስንፍና እንድናየው ብቻ ማለት ነው ነ ማበረታታት ምናምን አይደለም። እንደነገርኳችሁ እነዚን ሰዎች እጋራቸዋለሁ። ያ መድረክ ለእሷ የተሰጣት እንትን የተመረጡትን መጥራት እንጂ አሸናፊ ሆና ለማሸነፏ አስተዋጽኦ ያላቸውን አካላት የምታመሰግንበት መድረክ አይደለም። ሰው ከዛ አንጻር ትክክል አይደለም ግን ደግሞ የሆነ እምነት አምናለች። ያንን እምነት ባገኘችው አጋጣሚ ማሳየት ትፈልጋለች። ኢንቴንሽኗ ምንድን ነው? ምንም ሊሆን ይችላል። እና የምናውቀውም ነገሮች ይኖራሉ። በተረዳንበት እንያዘውና ማለት ነው። ግን ያለ ቦታዋ እንደሆነ ማለት እንደዛ የማለት እንትን እንደሌላት እያወቀች እንኳን ጨክና ካለች ጎበዝ፣ ይህ መጨከን እኛ ራሱ መማር አለብን። እኛ ደግሞ እንደዚህ አይነት መድረኮች ላይ ሄደን እንረብሽ ማለት ሳይሆን በጣም ልንልባቸው የምንችላቸው ብዙ አጋጣሚዎች እያሉን ማለት ያልቻልን ዝም ብሎ በትናንሽ ነገር የምንራኮት ሰዎች ስላለን ማለት ነው። እና ከዚህ በፊት ነግሬያቸዋለሁ አንድ ሊስትሮ እንኳን እንዲህ ብሎ እኛ ቃል ብያቸዋለሁ፣ ካስታወሳችሁ ማለት ነው ያችሁ ባለው አጋጣሚ ለምን አልከኝ አላልኩትም እኔ በጣም ነው ደስ ያለኝ በጣም ጎበዝ ነው፣ ጎበዝ ነው። እምነቱን ላላምን ይችላሉ። ግን በዛ ሁኔታ ሆኖ ለእምነቱ ጨክኖ ስድብም ሊገጥመው እኮ ይችላል። አንተ ማን ሆነ ነው ና የሚለውን ሊኖር ይችላል። ግን ደፍሮ ማለቱ ለእኛ ትምህርት ነው። ድንቅ ትምህርት፣ ድንቅ እውነት ይዘን ድንቅ በሆነችው ቤተክርስቲያን ውስጥ ሆነን አጋጣሚዎቹም እየተመቻቹልን የማንል ስላለ ለእኛ ትምህርት ይሁን። ከዛ አንጻር ካየ ነው። ግን ኢየሱስ የሚለውን ስም በፍጹም በፍጹም ጠልታችሁ ምናምን ምናምን የሚለው ለእኛ አይገባም። እንደነገርኳችሁ ብሩክም ሲጠራው አሜን ብለን የተቀበልን አሷን አሜን ማንልበት ምክንያት ትምህርት ነው፣ ሌላ ነገር አይደለም ለማለት ነው። ይህንን ካልን አዶናይ እንትን ሄዶ ደግሞ አንድ ያየሁትን ቪዲዮ አልሰራም፣ ግን በዚ አጋጣሚ የተሰማኝን ልንገራችሁ ብዬ ነው። እና አክሱም ማርያም ሄዶ መቅደስ ውስጥ ከእሱ ጋር ፎቶ ለመነሳት እንትን ያሉ ልጆች ነበሩ፣ እና ያው ፍቅራቸውን ለመግለጽ ምናምን ይሆናል። ግን እዛ ጋር ትልቅ ነገር ልናስብ የሚገባው ነገር ምንድን ነው? ቤተክርስቲያን ውስጥ ነው ቤተክርስቲያን ውስጥ አንዳንድ ሰዎች ስሙ። መጀመሪያ እኔ ማንም ጥፋተኛ ነው አይደለም አላልኩም እኮ ገና። ውስጣችሁ ያለውን ወይም ሌላ ቦታ ያሰማችሁትን ይዛችሁ እንትን አትበሉ። ርዕስ እንዳናደርገው ማለት ነው። ርዕስ መስጠትም መቀበልም አልፈልግም። ግን አስተያየት የሚቻለ መናገር ያክል ነው። እና መቅደሱ ውስጥ ከሱ ጋር ፎቶ ለመነሳት መራኮት፣ ይሄ ስርዓተ ቤተክርስቲያን አይደለም አይደለም እና ምን ምን ታዘብክ ካላችሁኝ ያለንበት ሁኔታ ማለት የሆኑ ሰዎች የት እንደቆምን እንኳን እንዳናስብ ያደርጉናል ማለት ነው። ሰው ነው እሱ። ከሱም በጣም እንትን ያሉ በጣም የሚወደዱ ምናምን በአለማዊውም በምኑ ብዙ ሰዎች አሉ። እነዛስ ቢመጡ በቃ እንዴት ልንሆን ነው? በቃ ልትወዱት ልታከብሩት ምናምን ትችላላችሁ ግን ቦታ አለው። መቅደስ ውስጥ እንደዛ አይነት ስርዓት የለም። በቤተ ክርስቲያን ቤተ ክርስቲያን ውስጥ አረማመዳችን፣ አነጋገራችን እንግዲህ ስርዓት ቤተ ክርስቲያን ነው እና ድምፅ አወጣጣችን ራሱ ስርዓት አለው። እንትና ምና አይባልም መቅደስ ውስጥ ሲጠራ እንኳን ማለት ነው። ይሄ ራመድ ራመድ የተባለ ውጭ ላይ እንደምንራመድ ሁሉ መራመድ አንችልም መቅደስ ውስጥ ማለት ነው። መቅደስ ውስጥ ራሱን የቻለ ስርዓት አለው። እና ሰው እንደዛ እየተጋፋ ለፎቶ ለመነሳት የሄደበት ርቀት እኔ የታዘብኩት ይህኛን ማንነት ለመቅደሱ ያለን እንትንና ፕላስ ደግሞ ሰዎች ምን ያህል ማለት የሆነን ነገር ስንደግፍ ምን ያህል በጭፍን እንደምንደግፍ ማሳያ ነው። ያለንበትን እስክንረሳ ድረስ ምንደግፍ ከሆነ የትኛውም ነገር ወደ መጥፎ ነገር ሊሄድ ይችላል። ለምሳሌ ኳስ በራሱ ኃጢአት አይደለም። ማየትም መደገፍም ኃጢአት አይደለም። ግን አደጋገፋችን ወደ ኃጢአት የሚያመራ በራሳችን ላይ ክፉ ነገር የምናደርግ እና ከእግዚአብሔር የሚያርቀን ከሆነ ኃጢአት ይሆናል። አደለ? የትኛውም ነገር ለምን ሽሮ አይሆንም? ለምን ሻያ አይሆንም? የምናደርገው ነገር ለሰው ሰውን ወደ ክፉ ነገር የሚወስድና በዛ ደግሞ ከአምላካችን የሚለየን ነገር ከሆነ ምን እየሆነ ይሄዳል? ጣዖት እየሆነ ይሄዳል። ይሄ ደግሞ ልክ አይደለም እና የሆነ ነገር በማንነቱ ብቻ አይደለም በኢንቴንሽኑና እኛ የምንጠቀምበት መንገድ በራሱ ያንን ነገር ኃጢአትም ነውርም ሊያደርገው ይችላል። ስለዚህ አደጋገፋችን ምናምን ስርዓት ሊኖረው ይገባል። ፎቶ ልንነሳ እንችላለን፣ ምናምን ምንም፣ ፍቅራችን የምንገልጽበት ብዙ መንገድ ሊኖር ይችላል ምናምን። ግን ከመቅደሱ ውጭ ቢሆን ደስ ይል ነበረ። እና መቅደሱ ውስጥ እንደዛ የሆኑ ሰዎች ያው ቆም ብሎ ቪዲዮን ሲያዩት መቅደስ ውስጥ ነው፣ እንዴት ይሆን ነው ምናምን ብለው ራሳቸው እንደሚታዘቡ እና ለወደፊቱ እንደሚያስተካክሉ ተስፋ አድርጋለሁ በእመቤታችን መቅደስ ትልቁ ሰርፕራይዛችን እኮ እሷ ነች እዛ ጋር፣ ትልቁ ልናያት የምንናፍቃት እኮ እሷ ነች፣ በምልጃዋ በምሕረቷ በመሳሰሉት። ግን በእሷው መቅደስ ሌላን ሰው ለማግነን የምትጥር ከሆነ ይህን አይደለም። እሱ እራሱ እኮ ሽልማትን እንትን ብሎ ምናምን በማግስቱ ምንም ሳይተኛ እንግዲህ፣ እሱም እንዳለው ሳይተኛ ነው ተነስቶ የሄደው። እሱ እንኳን የእሷ ምርኮኛ ነው። ታዲያ እንዴት ነው አንተ በመቅደሱ መቅደስ ውስጥ መሆንን እረስተ የእሱ ምርኮኛ ካልሆንኩ የምትለው እና ይሄ ልክ አደለም። ለሌላም ጊዜ ባይደገም ያስተዛዝባል። እኛ ለመቅደስ ካለን ክብር፣ ቤተክርስቲያን ለመቅደስ ካላት ስርዓትና ትምህርት አንጻር ልክ አደለም ልላችሁ ልክ አደለም እና እንደዛ ነው ሌላው ይነት ልምምድ አልነበረም። ሐዋርያቱም ከዛም በኋላ የተነሱ ሐዋርያን አበውም ጋር ጭምር ማለት ነው እና ታርጌታቸው የነበረው ወንጌልን ማድረስ ነው። ወንጌልን ሲያደርሱ ከሚገጥማቸው ነገር አንዱ ብትጠሩት ትሞታላችሁ፣ ስሙን ብትጠሩት ትሞታላችሁ የሚል ነበረ። ከዛ ምንን መረጡ እነሱ? ስሙን ጠርቶ መሞትን፣ ለሰዎች ሀሳብ አለመገዛትን በሰዎች ጋጋታ እምነት አለመቀየር ማለት፣ ብዙ ሰዎች መጥተው እነሱ ሁለት ሶስት ሆነው ብዙዎቹ መካከል ኢየሱስ ጌታ ነው ብሎ ይሰብኩ ነበር። ኢየሱስ ጌታ ነው የሚለው ቤተክርስቲያን እምነት ነው፣ ምስክርነትም ነው። ግን እንትን አይደለም፣ ይሄ መደናነቂያ፣ እሱ ጀግና። አሁን እንትና አንዱ ታርጌቷ ይሄ ነበረ ማለት ብቻ እና ታርጌቷ የነበረ ነበረ ምንድነው? ታርጌቷ ጎበዝ፣ ጀግና፣ የወንጌል ሰው፣ አርበኛ መባል አይደለም፣ አይደለም። እዛ ጋር ድንጋይ ያዘ የለ መሳሪያ ያዘ የለ። እዛ ጋር ብትል እንደ ትሞቻለች ምናም የሚላት የለም፣ ምን የለም። ሐዋርያቱ ግን በሕይወታቸው ተወራርደው ነው ይሉ የነበረው። እና ኢየሱስ ጌትነቱን ምክንያቱም ቄሳር ነው ጌታ፣ ኢየሱስ ጌታ አይደለም ምናምን እኛ ያንዱ የእግዚአብሔር ልጆች ነን ምናምን እያሉ ኢየሱስን ይገፉት ነበር። ከዛ በኋላም የላካቸውንም ይገፉ ነበር። ስለዚህ ኢየሱስ ጌታ ነው ብለው ሰበኩ ማለት ነው። ይሄ የቤተክርስቲያን እምነት ነው። እንዲህ እናምናለን፣ እንመሰክራለን። ጌትነቱ የሚያድን ጌትነት ነው እና ወደ አባቶች ስንመጣ ብርና ወርቅ ሳይሉ ሌሎች ነገርን ሳይሉ ጥቂት ሆነው ግን ዓለምን ሙሉ በወንጌል አዳርሰው ነበር። ዛሬ ብዙዎች ሆነው ለጥቂቶች እንኳን መድረስ አልተቻለም። በፊት የእግዚአብሔር ጸጋ ሲኖር ጥቂቶቹ ብዙን ዓለም ያዳርሱ ነበር። ኢቭል ልሳን ተገልጾ ራሱ ማለት ነው በቤተክርስቲያን ምስረታ በመጀመሪያ የተሰጣቸውም ነበር። እንተናደር ምንድነው ልሳን? ጥቂት ሆነው ለምድር ጨውኖ ያጣፍጡት ነበረ። አሁን ብዙ ተሆኖ ጥቂቷን፣ ማለት ከብዛት አንጻር ጥቂት ነው፣ ጥቂት ቦታ እንኳን ማድረስ አልተቻለም። እን እንደ ሀገራችን እንኳን ብናየው ስንት አባቶች አሉ። ከዛን የኢትዮጵያን ምድር እናስባት። ከዛ ወደ አባቶች ምንሄድ ከሆነ ሌላ ታሪክ ግን፣ ኢትዮጵያ ውስጥ እንኳን የምር እምነታችንን ማድረስ ችለናል ወይ ከተባለ አልቻልንም። የምር ቤተክርስቲያናችን ካላት ቆይታ፣ ካላት አገልግሎትና ከመሳሰሉት ነገር አንጻር ኢትዮጵያ ምድር ላይ ሌላ እምነት ጣዖት አምላኪ ምናም ምናም መኖር ነበረበት፣ ድክመት ያሳያል ማለት ነው። እና ሐዋርያቱን ምሳሌ አድርገን አሁን መመዘን ከጀመርን ትንሽ ከበድ ያሉ ነገሮች እናያለን፣ እውነት ለመናገር ብሬ እንትን ነበረን ባለፈው አይደል፣ ከብሬ ጋር የተለቀቀ ከአራት ቀን በፊት የተለቀቀ ቪዲዮ አለ ገብታችሁ። በነገራችን ላይ እነዚህን ነገሮች ያነሳንበት ሀሳቦች አሉ የተወሰኑ። ብሬ አንድ ሀሳብ አንስቶ ነበር። ምን አይነት ሀሳብ ነበር ያነሳው? ለምሳሌ አንድ ሰው ወደ ጵጵስና ሲመጣ አባ እከሌ ወይም አቡነ እከሌ ይባልና ቀጥሎ የአባት ስም ይጠራል አይጠራም፣ አይደል? አባከሌ አበበ የከበደ ይባላል? አይባልም። እና ያ ቦታ ከዘር ከምናምን ከነገድ ኢቭን ይሄ ቤተሰቤ እነከሌ እነከሌ ቤተሰቤ አይደሉ እንዳንል እንኳን የሚለይና ለክርስቲያኖች ሁሉ አንድ የሚያደርገን የሚያደርግ ስርዓት ነው። ስለዚህ ጳጳስ አሁን ስንል አሁን እንደምታውቁት ነው። በነገራችን ላይ አሁንም የአርሲ ላይ ግድያዎች እንዳሉ ዜና በየቀኑ ይወጣል። በየቀኑ መረጃ የሚያቀብሉ ወንድሞች መረጃ ይሰጣሉ። እና አሁንም ምንም ያየሁት ነገር የለም እኔ በግሌ አርሲ የአርሲ እንትን እንትን ሰጥቷል። ከሰማችሁ እስካሁን ስላልሰማው የአርሲ ሀገረ ስብከት መግለጫ ሰጥቷል ሰምታችኋል? ንስ ጻፉ። የአርሲ ሀገረ ስብከት አልሰማችሁም? እናውስ አልሰማንም። እኔ ብቻ እንዳሉን ብዬ ነው። እሺ እንግዲህ አርሲ ሀገረ ስብከት እሺ፣ የአርሲ ሀገረ ስብከት ታላላቅ ከሚባሉ ሀገረ ስብከቶች አንዱ ነው። በጣም ቀደምትና ብዙ ሊቃውንተም ያፈራ ቦታ ነው። አስቀድሞ የነበሩት አቡነ ናትናኤል ነበሩ። የምታውቋቸው ከሆነ አቡነ ናትናኤል ማለት አቡነ አትኔል ማለት የፓትሪያሪኩ የቀድሞ ፓትሪያሪክ አቡነ ጳውሎስ ሲያርፉ አቃቢ መንበር የነበሩት ማለት ነው። አቡነ አትኔልና በጣም ሊቅ ናቸው እና እዛ አካባቢ ላይ ብዙ እሳቸው የሰሯቸውን ስራዎች ነበሩ። ምናምን ምናምን ና እሱ እንዳለ ሆኖ ከዛ በኋላ አቡነ ያሬድ ተሹመው አቡነ ያሬድን በአካልም አውቃቸዋለሁ። ቢሮቸውም ገብቼ ከወንድሞች ጋር እና አብረን ከገባናቸው መካከል አሁን አንደኛው ራሳቸውን ጳጳስ ሆነዋል አሁን። እና በአንድ ሁኔታ ገብተን ነበር እና እንዲህ ነው እንደዛ ነው አላቸውም ግን፣ አንድ አባት እንዲህ ይላል እንዲህ እንድትሉም ያደርግ ንግግር ተናግረውን ነበር እና መቼም ከውስጥ አይጠፋ መቼም ከውስጥ አይጠፋ። በሀገረ ስብከቱ ስር ስለነበርን እና አንድ አለቃ ነበረን። ከዛን አለቃው አለመግባባት ነበረ፣ ከሰንበት ትምህርት ቤቱና ከእንትኑ ጋር ከማህበረ ካህናቱ ጋር የስብከት ላይ ምናምን ምናምን ችግር አለ፣ እዛ ላይ እየተሰራ አይደለም የሚል አቤቱታ ቀርቦ ምናምን እና ከዛን በጊዜው የሰበካ ጉባኤ ነበርኩኝ በሰንበት ቤት ተወካይ የሰበካ ጉባኤ አባል ማለት ነው። እና በዛ ምክንያት ነበረ የገባሁት የገባ ነው ማለት ነው። እና አሁን አንደኛው ጳጳስ ሆነዋል ሁለት ዲያቆን እና ሌላ አንድ ሰንበት ተማሪ ሆነን የገባ ነው። እና ማንነታቸውን በዛን ወቅት አይቻለሁ ልላችሁ። እኔ አንድ አባት አደለም በሀገረ ስብከት ማለት ኃላፊነት ተሰጥቷቸዋል ማለት ነው። ሁሉም የትኛውም ቦታ ያሉ ክርስቲያኖች ሁሉ ልጆቻቸው ናቸው፣ በአባትነት በተለየ ሁኔታ ደግሞ በሲኖዶሱ ይህ አካባቢ በአንድ ተጠበቃ ስር ነው ተብሎ ይሾማል እና እሳቸው እዛ ላይ ተሾመዋል ማለት ነው። በዛ ሀገረ ስብከት ውስጥ ያለ ነገር ሁሉ ይመለከታቸዋል። የዛ ሀገረ ስብከት መንጋ እረኛ ናቸው እና እዛ ሀገረ ስብከት ላይ ሰው እየሞተ ነው አይናገሩም በጅምላ ነው ሲያው፣ ሰው አይናገሩ። ብዙ ዜናዎች ወጡ። እንደው የተጣራ ነገር እስኪመጣ እንኳን እንዳይባል ብዙ ሚዲያዎች እንትን ብለው የሃይማኖት ተቋማትም ሄዶ አጠናው አለ። ከዛ የሃይማኖት ተቋማት ያለውን ባለፈውም አውርተንበታል። ኦርቶዶክስ ብቻ አይደለም የሞተው ሌሎችም አሉ ብለዋል። ሌሎቹ እነማን እንደሆኑ አልተነገረም። ብቻ ኦርቶዶክስ ብቻ አይደለም የሞተው የሚለውም ቃል በራሱ ኦርቶዶክሶችም ሞተዋል የሚል አንድምታ አለው። ወይም ቀጥታ ቃሉ ይታወቃል ማለት ነው። ያኔ በዛች እንኳን ወተው የማውራት ድፍረት እንዴት አላገኙም የሚል ጥያቄ ይጭርብኛል። ምክንያት ፈርተው ይሆን የሆነ የተባሉት ነገር አለ እንዳንል እንኳን ማለት ነው። እና የምርም እንደዚያ አይነት ማንነት የላቸውም። እና ለምን የሚለው ለእኔ አሁንም ጥያቄ ነው። ለምን ቢያንስ ቢያንስ የሞቱ ሰዎችን መርዳት ባልችል ማለት ማስነሳት አይቻልም፣ ግን ላሉት ለተረፉት እንኳን የአባቶች ድምፅ እኮ ተስፋ እኮ ነው። ማየታችን ተስፋ እኮ ነው። እውነተኛ ኦርቶዶክስ አባት ጳጳሳቶች ስታዩ ምንም ይወራ ምንም ይሆኑ ስታዩቸው የሆነ ውስጣችሁ ምን ይሰማችኋል? እኔ ማንም ቢሆኑ አሁንም ቤተክርስቲያን አባት ብላይ ሾመቻቸው አባቶች ካየው እኔ ልዩ ደስታ ነው ለእኔ የሚፈጥርብኝ፣ የሚሰማኝ ነገር አለ፣ የሆነ አባቴ ማግኘት ነገሩ የሆነ ውስጣችን እንትን የሚለው ነገር አለ። እና ያ በራሱ ለነዛ ሰዎች እዛ አካባቢ ላሉ ጽናት ነው፣ ድምፃቸው በራሱ ማለት ነው። እና እኔ ምን አይነት እንትን እንደሆነ አላቅም። ለምን ምን ተፈልጎ ነው የሚለው በራሱ አስቸጋሪ ነገር አለ። ሌላው ያው የሆኑ ሰዎች ይሮጣሉ፣ ግን ሩጫቸው እንኳን ከግብ እንዳይደርስ እንቅፋቱ ከውስጥ ነው ያለው። ከውስጥ ነው ያለው ከላይ እስከታች። ማን ነው የሆነ ሰው ሲያወራ የሰማሁት አንድ አማርኛ ልጅ እንደ ጆተኒ ሳንቲም ካልገባላቸው ማይናገሩ ይላል እና ሲያወራ ጆተኒ በእንትኑ በእስሪቱ ኳሱን የሚያወጣው ሳንቲም ሲገባ ነው። እና አንዳንዶቻችን አንዳንዶቻችን እያንዳንዱ ነገር የምናደርጋቸው ከገንዘብ ጋር የተያያዙ ናቸው። እመኑ፣ ማንንም እንዳታሙ። ማንም ያለ ልዩ ጥቅም እንደ ውርውር ምናምን አንልም አንልም። የሆነች እንትናችን ይዘን ነው፣ የሆነች ጥቅማችን ይዘን ነው የሆነ ነገር ላይ ለመጠቀም ነው። እና አይምሰላችሁ አስመሳይነት በጣም ነው የተጠናወጥን። በጣም በጣም ነው የምናስመስለው ማርያምን እና ስናስመስል እራሱ ለነገ ያንልም ነገ ሲያዩ ምንላለው ብለን እንኳን አናስብ። እና በጣም ነው የምናስመስለው ቤተክርስቲያን ያሰብን ምናምን ብዙ ነገር ምናደርግ ምናምን እንመስላለን፣ ግን ውስጣችንን የምናደርጋቸውም ነገሮች ሌሎች ናቸውና ሁላችንንም ከሌ ሳይሆን ሁላችንንም የምናወራውን እንድንኖረው እግዚአብሔር ይፍቀድልን። አውርተን ያልኖርንባቸው ብዙ ጊዜያቶች አሉ እኔንም ጨምሮ ሁላችንም ማለት ነው እና አውርተን ማለት የምናወራቸው ነገሮችን የምንኖርባቸው ያደርግልን መኖሩ ነ ብንኖረው ነው የሚሻለ ነው። እና እንደዛ ነው።